ሰላምም ጤና ይስጥልኝ። እንደምን ሰንብታችኋል? ሄኖክ ነኝ። ዛሬ ጥያቄ የደረሰኝ ከአዲስ አበባ ሲሆን ጠያቂያችን ደግሞ ሳራ ነች። የሳራ ጥያቄ ይህን ይመስላል። ልጄ ኮምፒውተሬን እየተጠቀመችበት ነበር፣ ድንገት ምን እንደነካች አላውቅም፣ የእስክሪኑ እይታ ተገለበጠ፤ ምን እንደማደርግ አላውቅም። ከቻልክ እባክህ እንዴት ማስተካከል እንዳለብኝ ንገረኝ። አመሰግናለሁ። የሚል ነበር። ሳራ፣ እኔም ጥያቄሽን ስለላክሽልኝ አመሰግናለሁ። የሳራን ጥያቄ ለመመለስ ደግሞ ይህንን ማድረግ ነው የሚጠበቅብን። ዛሬስ ከባድ አይደለም። መጀመሪያ ኪፖርድ ኪፖርድሽን ማየት ይጠበቅብሻል፣ ምክንያቱም ኪፖርድሽ ላይ እነዚህን ነገሮች ማግኘት ይጠበቅብሻል። የመጀመሪያው ኮንትሮልን ነው ኮንትሮል፣ ሲቲአርኤል የሚለው እዚጋ ስክሪን ላይ የምታየውን ኪፖርድሽ ላይ ካገኘሽ በኋላ ሌላኛው ደግሞ ማግኘት የሚጠበቅብሽ አልት ይሆናል። አልትንም ካገኘሽ በኋላ ደግሞ ተጨማሪ ሶስት ነገሮችን የምንጠቀመው ኮንትሮል አልት፣ ና ቀጥሎ ይችኛዋል። ስለዚህ አንጂ ጋር እነዚህ አቅጣጫ የሚጠቁሙትን ነገሮች ኪፖርድሽ ላይ ወይም መተየቢያሽ ላይ ካገኘሻቸው በኋላ ሶስቱን በመንካት እስክሪንሽን ወደ ነበረበት መመለስ ትችያለሽ። ስለዚህ ለምሳሌ ያህል እኔ ይህንን ወደታች ብነካው እስክሪኑ የሚሆነው ይህን ይመስላል ማለት ነው፣ ይገለበጣል። ስለዚህ ማስተካከል ከፈለግኩኝ ኮንትሮል አልት ከዛ ወደ ላይ የሚጠቁመውን ስነካው ይስተካከልልኛል። እዚህ ኮንትሮል አልት እና ይሄኛው